አታምሩ በጣም ነው የምታምረው። የምር እስኪ ትንሽ ቪዲዮ ላሰማችሁ። ፍቅር አብቼ ጨርጌ ጣል ነድቼ ገና ከጅምሩ ስተዋወቀው እንዲህ ልቤን በፍቅር ቀጥ ማደርጉን በአቅማ ረ ይ ዛሬ የምር አልተቻለችም። የምሬ ነው የምላችሁና እንግዲህ እየቀወጠችው መታለች ው ለማስተማር ነው የመጣችው ከፍቅር እስከ ትዳር ያለውን ሁኔታ ማለት ነው። እና ገልጸዋለች ማለት ነው አይገልጸውም እጅግ በጣም ነው ያማረባት ደግሞ ማለት ነው። ሙዚቃ ስለሆነ ነው ያጠፋሁት ስለማያልፍ ማለት ነው። እና ትንሽ ቆርጫ አስገብቻለሁ ማለት ነው። በጣም ነው ያማረባት በጣም

ስማርት እንግዲህ መታላችኋለች መታልናለች ማለት ነውእና እየቀወጠች መታለች ዛሬ። እንዴት ነው ዛሬ? በጣም ትልቅ ዝግጅት እንዳለም እየሰማን ነው። ፍፄ እና ነሀብ እንግዲህ አቀባበል እያደረጉ ነው ይመስለኛል። ሀይሚና ቡራ እንግዲህ ትልቅ ሰርፕራይስ ይጠብቃችኋል። ይሄ ነገር ምንድን ነው? በጣም ብዙ ዝግጅት እንዳለም እያየን ነው ማለት ነውእና ሀይሚ እንግዲህ እጄን ሰጥቻለው በፍቅርህ አብጃለው እያለች ነው ማለት ነው ስለሆነ እንግዲህ ለትዳርም ለሁሉም ነገር እጅ ሰጥቻለሁ እያለች ነው እጅግ በጣም በሚገርም ሁኔታ ነው የመጣችሁ ማለት ነው ብቻ ደስ ብሎኛል የምር ሰላም ሰላም ቤተሰብ እንዴት ናችኋለሁ ሰላማችሁ ያው በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች አሁንም አጠር ማለት ነው ሀይሚ እንዴት ኬክ እንደሆነች እዩዋት በስመ አብ የምሬን ነው የምላችሁ ብታጀራ ግን በጣም ነው የሚመቻት ከሚባለው በላይ ማለት ነው እና የምር እንግዲህ ትናንት ነው የገቡትና ከትናንት ወዲያ እንደዛ ማለት ነው። እና በጣም ነው ያማረባት ማለት ነው። በጣም እንግዲህ በፍቅር ተሸንፍ ያለው እጄን ስጥቻለሁኝ ያለው እያለች ነው። እና ፍቅር አሸናፊ መሆኑን እየገለጸች ነው ማለት ነው በዋናነት ትክክል ነች። ፍቅር አሸናፊ ነው። የነገሮች ሁሉ መንስኤ ቢሆንም ነገር ግን ፍቅር አሸናፊ እንደሆነ ነው እና የምንረዳው። የኔ ውብ፣ የኔ ቆንጆ አንቺ ወደፊት ለማንም ወሬ መቼም ቦታ እንደማትሰጭ እርግጠኛ ነኝና የሆነ ጥቅስም ለካ ነበር እና ማለት ዝቅ ማለት በተስፋ ለሚጓዝ ሰው ምንም ማለት አይደለም፣ የሚል ጥቅስ ማለት ነው። እንግዲህ የሀሳቧን ርቀት ማስተዋይ፣ መሆኗን እያት እንግዲህ ማለት ነው እና በጣም ነው የምትገርመው ሀይሚ፣ የምሬን ነው የምላችሁ ና ማለት ተስፋ ያለው ሰው ዝቅ አለ ቢባልም ችግር ያለውም፣ ያ ማለት በተስፋ ነው መጓዝ ለማለት ፈልጋ ነው። እንግዲህ ዛሬ ትልቅ ሰርፕራይዝ እንዳለ እየተሰማን ነው ማለት ነው እና ብሩክና ብሮከን ሀይሚን ሀብትሽ እና ፍሴ የሆነ ዝግጅት እያዘጋጁ እንዲሁም ብሮክም አለበት እና ሰርፕራይዝ የሚሆነው ሰው ማን እንደሆነ ሀይሚና ብሮክ ነው የሚሆነው። ሌላ ማን ይሆናል? እኔ እንጃ። ብቻ ትልቅ ነገር አለ። የምር ነው የምላችሁ እና የሆነ ዝግጅት እያዘጋጁ የሆነ ፎቶ አይቻለሁ እና እስኪና ያለን ይሄን ቪዲዮ ተሎ ቢለቁልና ደስ ይለኛል፣ በሀብትሽ ቤት ማለት ነው እና በጉጉት ነው የምንጠብቀው። ሃይሚኬ ሆና መታለች ማለት ነው የምር ነው ብላችሁ። በጣም ነው ያማረባት በጣም ከሚባለው በላይና በራሷ ቤት ነው የመጣችና ያው ፍቅርን አስመልክቶ ነው ፍቅር አሸናፊ መሆኑን ከፍቅር አልፎ ደግሞ ወደ ትዳር ወደ ትዳር ግዴታ መግባትን እንዳለም ነው እየተናገረች ያለችውና ዛሬ ደስ የሚል ነገር ነው ያለ። እውነት ለመናገር የምር ስቀው ነው የመጡ በሀብትሽ ቤት እንዲሁም አሁን ራሷ በራሷ ቤት መጣች ሀይሚዬ ማለት ነው። እና በጣም ደስ ብሎኛል። ይህን ቪዲዮ በጉጉት ነው የምጠብቀው። የምሬን ነው የምላችሁ እና እንግዲህ መኪናም ከገዙ ቡታጅራ አልሄዱም አይደለ? ቡታጅራ ስለሄዱ እንግዲህ ትልቅ ሰርፕራይስ በሀብስ ቤት እንዳለ ነው የሚሰማኝ። ለምን የሆነ እያዘጋጁ ነገር ፎቶ አይታችሁ ከሆነ ማለት ነውና ብሩክና ፍጼ እንደዛ መሰለኝ። ና ደስ ይላል የምር ፍጽሄ ሲኖር እኮ የሆነ ነገር ይኖራል ብላችሁ አስቡ። የምር የሆነ ሰርፕራይስ፣ የሆነ ዝግጅት ከጀርባ ይኖራል። ና በጣም ነው ደስ የሚለው። እንዲሁም ደግሞ የብሩክ ወንድም መላኩም ሰርግ አለና ሚያዚያ 16 ነው የተባለ። እንደዛ መሰለኝ ቀኑን ባልሳሳት፣ አይ ቲንክ ትክክል ልሆንም ላልሆንም እችላለሁ። እንግዲህ የዛሬው ግን በቃ ትልቅ ሰርፕራይዝ የመኪናቸው ሰርፕራይዝ ይመስለኛል። የምር መኪና ከገዙ አለዱም እና እንግዲህ ባለፈው ሀብት አይታችሁታል። ቁሞ ነው ያጨበጨበላች ለብሩክና ለሀይሚ ማለት ነው የስኬትን በተግባር እንዳሳዩ ምንም ሳያወራ ብሩክ እንግዲህ ጸጥ ብሎ በተግባር ነው እናያሳየን ህዝቡን ነው ያስደመመው የቡታጅራ ዩቱበሮችን በሙሉ እና እንግዲህ ሰርግም ሰርግ ይሸታል። የማን ሰርግ እንደሚቀድም መቼም ከትልቅ ወደ ትንሽ ነው እና እንግዲህ ከመላኩ ይቀጥላል። ከዛ እያለ እያለ ሀብትሽ፣ ከዛ ብሩክ ይመጣል ማለት ነው እና ብቻ ሀይሚዬ ዛሬ ደስተኛ ናት። የምሬን ነው የምላችሁ፣ ደስተኛ ናት። እንኳንም ደስ አለሽ። የምር እኛ የምንፈልገው ሰላማቸውን ብቻ ነው። እንግዲህ ዛሬ ትልቅ ሰርፕራይዝ እንደሚኖር ተስፋ ላይ ማለት ነው እና በጉጉት ጠብቋቸው በሀፍትሽ ቤት ማለት ነው። የምር ቪዲዮ አምስት ሰዓት አሁን አይ ቲንክ ሰዓቱ ተዳርሷል። ትንሽ ነው የሚቀር እና እሱን ሰርፕራይስ ለማየት ጓጉቻለሁ ማለት ነው። ይገባችኋል ደግሞ የስኬት ባለቤት ስለሆኑ እሱን ለመግለጽ ያክል ይሆናል ብዬ አስባለሁ። እንግዲህ ፍጼም አለበት ማለት ነው ማለት የው ዝግጅቱ ላይ ይኖራል ማለት ነው። እና እሱም የደስታቸው ተካፋይ ስለሆነ ሀይሚ ደስ ብሏታል። ዛሬ ፏ ብላ ነው የመጣችው ማለት ነው።